እኔንም እኮ ራሴ ናመኛል፣ ግን አንቺ ደግሞ ምንድን ነው? በጣም እያመመኝ ላጥፋው እና ጋዙን የት ነው? ቤት ጫው እንዳጣበሽ እሱም እንዴት ይሆንልሽ

ይሄኔ ምን አይነት ሰበር ነው እንደው፣ ሰው እንኳን እንደሌለበት። አይ ነው ረበና ተባረክ፣ ቶሎ ድረስልኝ። ወደቀችብኝ። እኔ አላውቅም ምን እንደሆነች።

ምን እያደረግሽኝ ነው? እኔ እንጃ። ዘርፍ እየሰራሁ ነው። እኔ አንቺ አይ እኔ ምን ነው እኔ ነው

ባለቀ ኖሮ እኮ የነገር እያደረግሽኝ ነበር። ገና ለገና ወደቀች ብለሽ የመሰለ ነው። ታሪ እንደ እራሴ ራሴ እኮ ነኝ። ምን አልሽ ነው?

አውቂ ነው የደኩት። እንደሱ ነው ስሜቱ። እንደሱ ነው የሚያርገው እኮ እንደሱ ያረጋል፣ ያደርቃል፣ ያለሰልሳል። ፍራንኩ እንደሱ ነው ፍራንኩ ስሜት እንደሱ ነው። በሽታ የራሱ ለቀቀኝ። አንቺ እውነት አሞኝ ነበረ። እውነት ነው ራሱን አሞኛል። አንቺ ማሞሻለው። ከሰል ጭስ ማታ አሳምሞላል። ነገር ግን ፍራንክ ላድርግሽ ብዬ ነው። አንቺ ብቻ ነሽ ፍራንክ ማድረግ ምትችል

ጫው እንዳታበየች ምናምን ሰጨሳይችል ልነጋገዝን አድያል ተወሰድን ነገር ግን እስትል አሁን ድረስ አልተሻለ ነው። እኔ ከጉንፋኑ ጋር ተጨመረብኝ፣ እሷ ከራሷ ጭንቀት ጋር ተጨመረባት። በጣም እንትን አድርጎ ነበር። የምሄድበት ወዴት ወደ ስተሳዝን ግን እግዚአብሔር ውድ ቤተሰቦች እቅር በሉኝ፣ በብድር ልመልስ ብዬ ነው። በምንም ላገኛት አልቻልኩም። ነገር ግን ክሰል አፍኖኝ ነው ብላት፣ እውነትም ደግሞ አፍኖ ስለነበር በነገራችን ላይ በዚህ አጋጣሚ እውነት መልዕክት ላስተላልፍ። ክሰል አቀጣጥላችሁ በእርሳት ከፍቱ፣ መስኮሳት ከፋፍቱ፣ እባካችሁ እንዳትቀመጡ በጣም በጣም። እግዚአብሔር ነው የምላቸው ገዳይ ነው በጣም የእውነቴን ነው። እና ተጠንቀቁ፣ በጣም ብዙ ሰው በዚህ እየተጠቃ ነው ያለው። እና እውነት እኛ ያው እርግጥ ከፋፍተናል እኮ ግን ቤቱ በቃ ተፋፈነ ምናምን ነገር ያው የምንሰራው በከሰል ስለሆነ በቃ ማታ በጣም ታመምን። በጣም ማታ ኦክሲጅን ሁሉ ያስፈልገን ነበረ። ነገር ግን ያው መቼም በዛም በዚህ ብለንደ፣ እና ውድ ቤተሰቦቼ በጣም ይቅርታ፣ በጣም በጣም በጣም ይቅርታ። ስራ ልታግዘኝ ማታ እንደዚህ ማድረግ አልነበረብኝም። ያው መቼም ሰው ማደል ውዶች ማለት ነው፣ እና ወደ ቤተሰቦቻችን እንግዲህ ዋይኗም እያገዘችኝ ነው። አገልግሌን እዘዙኝ ባላችሁበት አደርሳለሁ ነው እንግዲህ ነገር መኪና እስከምገዛ ማለት ነው። እናንተ ማበረታታት በጣም ው በጥራት ነው የሚሰራው። እግዚአብሔር ምስክሬ ነው። ዶሮ እንደ ምስር እንኳን ለማጠብ ማለት ነው። ሀያሌ ትርጀሪካ ነው አይበቃው ማርያምን እኔ ባይኔ ስላየው ማለት ነው። በነገራችን ላይ ያ ራሱ ከንቸው ወስጃለሁ። ማርያምን ስለ እውነት ነው የምልሽ። ሁሉም ነገር እኔ ክንዴ እስከሚገነጣል ነው። በርበሬ ሳይገባ ያው ማለት ሰው ትንሽም ብትሆን ጣፍጦት መብላት አለበት። ግን እግዚአብሔር ይስጠሽ የእውነት እኔ እንጃ። ያው ድካም አለው። ነገር ግን ብታበረታቱኝ በጣም ደስ ይለኛል። የእውነት ነው የምላችሁ ማለት በቃ አላቅም እኔ ሰው የደረሰበት መድረስ እንፈልጋለን። ወደፊት ደግሞ ከሆኗ ጋር ምግብ ቤት እቅዳለን እና እንግዲህ እንደ እግዚአብሔር መልካም ፍቃድ እኔም እየመጣሁ አግዝሻለሁ እና ቤት አግዝሻለሁ። ማርያምን እናት መጪ ነው። እኔ እንደዚህ አእምሮ ሳይ ሁሉ ልፋት ያለበት ግን አይመስለኝም። በጣም ልፋት እንትና የኪችን ስራ አላሳይማ። ኪችኔ እንዳልኳቸው ጠባብ ስለሆነ በጣም ከባድ የኪችን ስራ አላሳያቸውም። ከዛ አንጻር ነው እዚህ ጋ ሲወጣ አእምሮ ምናምን ነገር ነው የሚያዩት እና እውነት ነው። ሳይደከም እኔ እግዚአብሔርን ነው የምላችሁ፣ በትንሿም ብትሆን በንጹህ ላቤ ደክሜ የማመጣት ነገር ናት ደስ የምትለኝና እናንተም ደግሞ የምታበረታቱኝ በቃ የምትገራርሙ እህቶች አላችሁ። በጣም እግዚአብሔር ያክብርልን፣ በጣም ነው የማመሰግናችሁ። እንግዲህ ያው የዛሬ ትራንካችን ይሄን ይመስል ነበረ። በያላችሁበት እግዚአብሔር አምላክ የጠበቃችሁ እህቶቼ፣ ያዩ እንዳላቸው አበረታቷት፣ እኔ ደግሞ በጉልበት አግዛታለሁ። ለዛሬ ላይ ያላገዝኳት መቼም ሊሆን መቼም ላግዛ ስለማልችል በሕይወት እያለን ተጠቃቅመን፣ አንቺ ለእኔ እንደምሮጭ እኔ ደግሞ ለአንቺ ሩጭ። እና እናንተ መዘዛት ወድ ቤተሰቦች በያላችሁበት እግዚአብሔር አምላክ ይጠብቃችሁ። አሜን። ሰላም ሁኑልን።